አሁን ከፋርማሲ ውስጥ የሰረከው መድኃኒት አምጣ አምጣ እኮ ነው እምልህ። እናቴን አሞብኝ ነው፣ ይህን መግጫ ብር ደግሞ የለኝም። ይሽ ውሸታም ሊባ። ቆይ ምን ሆነ ነው? ለምንድን ነው በጥፊ መታች? እናቴን አሞብኝ ነው፣ መድኃኒት መግጫ ደግሞ ብር የለኝም ምላ እዚሁ መጣው ሰላም አሁን በጥፊ የምታቸው ልጅ ወሰደውን መድኃኒት ስጭ። ያ የህጻን ሌባ? አዎ ሌባው። የኔልጅ ሁለት እርጥብ ይዘሽ ነይ።

ልጄ አቤት። አንድ ነገር መጠየቅ እችላለሁ? ትችላላችሁ። ምን ነበር ውስጥ እንደገዛሁ ተመሳሳይ ቲማቲም እሷ ጋር እያለ እያየ ለምን አለፍክ? አላውቅም ግን፣ ለምዶ ነው ብመሰለኝ። እችና ደንበኞችን እየጠበቀች አይደለም፣ ደግነትን እንጂ የአንተ አንድ እይታ ነፍሷ መመገብ ይችል ነበር፣ ልጄ። በዝምታ ውስጥ ያሉትን ልቦች አስተውል። ዓለም ውስጥ ካሉት ሳንቲሞች በሙሉ ደግነት ይበልጣል። እቺ ምስኪን እናት ናት፣ ጉሊቶችን ሳይሆን ተስፋን ይዛን የተቀመጠችው። ልቦች ማስተዋል ሲያቆሙ ይጠፋሉ። ልቦች ማስተዋል ሲያቆሙ ይጠፋሉ። የተወሰነ ገዝተን እንሞክር። ማዘር ቲማቲም ፈልጌ ነበር። ፍሬሽ ናቸው? አዎ እንደምትመለከተው ቆንጆ ቆንጆ ቲማቲሞች አሉ። ስንት ኪሎ ላደርግልኝ? አሪፍ አሪፍ ነው የምትሉትን ግማሽ ኪሎ አድርጉልኝ። እሺ ችግር የለው። ልጅ እንካዩ እቺ ደግሞ ምርቃት ናት። እንካ የአሜሪካ ኑሮ እኔ ስልችት ነው ያለኝ። እዚህ የነጮች ባሪያ ከመሆን ማለት ነው ኢትዮጵያ ላይ ለምን ሊስትሮ እየሰራ ሀገሬ ላይ ለምን አልኖርም? ጫካ ሸንተረሩ ናፍቆኛል። እንደውም በቃ ቆርጫ አለሁ። ነው እንዴ? ኢትዮጵያ ኢትዮጵያ! አንድ ሰው የሞላ የሞላ፣ ያዝልኝ ያዝልኝ። አባ ኢትዮጵያ ነሽ አባ? አዎ ኢትዮጵያ ነኝ። ያዝልኝ። በቃ ሹፌር ቶሎ በል እንሂድ፣ እንሂድ። ሞልተናል። ተበርደሙኝቻችን ለማውረድ ተዘጋጁ፣ እየደረስን ነው። አገሬን ናፍቀሽኝ ነበር መጣሁልሽ። በቀዳይ ወደ ስራ አገሬ ኢትዮጵያ ትኑር ለዘላለም። የምር በጣም ነበር የናፈቀችኝ። አልስ ነው ፍቃድ አለ እንዴስ? ያውጣውስኪ የምን ፍቃድ የምን ፍቃድ ነው ያልከው? አሁን እየሰራ ያለው ምንድነው? ጫማ ለመጥረግም ፍቃድ አስፈልገዋል? ከየት አባህ ነው የመጣው? እባክህ ኢትዮጵያ ላይ ፍቃድ ሳታወጣ ለመስራት አስበህ ባልሆነ። እንደውም ከዚህ በኋላ እዚህ ቦታ እንዳላይ ፍቃድ ሳትጨርስ ማለት ነው። ችግር የለውም፣ በቃ ፍቃዱን ነገ ጨርሼ እመጣለሁ። ደግሞ ማስጠነቀቅ ማለት ነው። ፍቃዱን ከጨረስክ በኋላ አንተ እዚህ መስራት አልችልም ማለት እኔ አልገባኝም አልገባኝም ይላል። እንደ አሰሪና ሰራተኛ ወል ተፈራርመህ ሰራተኛ ቀጥራ ነው እዚህ ቦታ ማሰራት ያለብህ። እንዲህ ፈጣሪው ተሳስተህ ሲሆን ነው የገባኸው በልኝ አምልጥ። አባቴ እንደዚህ ከሆነ እሺ አንድ የቴክኒሽያን ትልኩልኛላችሁ። ቲፒ ተበላሽቶ ነበር ይሄ ነገር መፈታት ሳይኖርበት አይቀርም። ትችላለ ምንድን ነው እንዳለ ቦርድ ውስጥ ያገኘሁት የእንጀራና የዳቦ ፍርፋሪ ነው። ይሄም የሆነ ልጅ እጅና ልጅ ስንጥሪው ምን አድርጎ ነው እጅ ጥሪው። አበይታ አባዬ፣ ምን ማድረጊያ ነው? ቲቪ ውስጥ እንጀራ እና የዳቦ ፍርፋሪ ለምንድን ነው የሚጨምረው? መልስልኝ እንጂ ምንድን ነው የሚዘጋ?